ሙስሊም ሙስሊም ሙስሊም እኔ ድሮስ መጀመሪያ ሙስሊም አይደለሁም። ስወለድ እኮ ሙስሊም ማተኔ ላይ ነበር። ሲወለድኩ ቤተሰብ እኮ ነው ያደረገልኝ የሚገርምሽ ሶስት ክሮች የቋጠረና አብ ወልድ መንፈስ ቅዱስ ነው ቁጭ አረጋልኝ። እንግዲህ ሙስሊም ቢበ አባቴ ያው ወይ ደግሞ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 የሚስማሙ ከሆነ ይታያዩና ስልክ አይቀያየሩ። እኛ ቢሮ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ይስማማሉ። የሚከዋኑ ከሆነ መታየት ይቻላል፣ እዛው ይታያሉ። እኛ ባለንበት ስልክ መቀያየር የለም። ሀላስ፣ ከተስማሙ ወደ ቤተሰብ ነው የሚከደው። እሱ ማነው? አንተ ከየት ነው የመጣው? አንተ ማነህ? አንቺ ማነሽ? የሚለውን የማጣራት ስራ አለን። ድርጅት ነው እኛ፣ ሀላልኮም ኢስላማዊ ድርጅት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 እሺ ጨረስ ከሄና አካሄዳችሁ አ ባለፈው ልጆች ሲጠይቁ ሰምታችኋል። ምን ያደርጋሉ? ሁለት ሴቶች፣ ወንድና ሴት ይገባል። ከዚያ መስፈርቱን ትናገራለች፣ መስፈርቱን ይናገራል። ከተስማሙ ከዚያ ስልካቸውን ያለዋውጧቸዋል። እኔ እንደተጠየቅኩ መልስላችኋለሁ። እዚህ ቦታ ላይ የሚካሄደውን ምን እንደምትሰራ አላውቅ እነዚህን ልጆች ቀጥታ ዘው ማገናኘት ለብቻቸው ተደዋውለው የራሳቸውን ሌላ ነገር ውስጥ እንዲገቡ ያደርጋቸዋል። መፍሰዳው በጣም ከባድ ነው። ሲቀጥል ኒካ የሚታሰረው በቤተሰብ ነው ብዬ ሳስረዳ ነበር። ምናልባት ቪዲዮን ሰልታቸው እሱ ደግሞ እኛ ለብቻቸው እንዲገናኙ አናደርግን በስልክ እያለ ነው ቸዋል አይደለ? አንደኛ እሱ ነው እንዲገናኙ መደረጉ ትልቁ ጥፋት እሱ ነው። ሁለተኛ ኒካሁ እንዲታሰር የምናደርገው በቤተሰብ ነው እያለ ነው፣ በታች አለ አይደል? ስለዚህ አንተ እንዳልከው ከሆነ ከዚህ ውጭ ካልሆነ የሚገናኝ እነዚህን ሰዎች እነሱን የማገናኘት ለብቻ የማገናኘት ስራ ከሌላቸውና ቀጥታ ወደ ቤተሰብ ጉዳዩን ወስዳችሁ ቤተሰብ ራሱ ኒካህ እንዲያስር የተፈቀደላቸው አካሎች አሉ ነቢያችን ለ ላ ሰለም ላ ኒካሀ ኢላ ቢወልይን ወሻሂደይን ያሉ። ኒካህ የለም በወልይና በሻሂዶች ካሉ በስተቀር አሉ ነ ላ ሰለም የእርሷ ወላጅ ቀርቦ ልጅቱን ከዳረ በወልይ ከታሰረ በሁለት ሻሂዶች በባህር ይህ ትክክለኛ ኒካህ ይሆናል ኮሜንት ላይ ዋስተሩ ፈጥራ እያሉ ነው። እኔ አላህ ያለም እኔ ከናንተ በምሰማው ነው። እኔ እዚህ ቦታ ላይ ምናግራችሁ ቦታችሁ አላረም ሁለቱን ሰዳው አንስቼ ነው ባለፈው። እኔ ይሄ ነገር መሆን የለበትም ማለት ነው። አንደኛ ምንድን ነው ውሱ ሰው ካለ ሰው ካለ ኢትዮጵያ ላይ ሰው ካለ ኢትዮጵያ ላይ ሰው ካለ ኦፊሳችን መጥቶ ማጣራት ይችላል። እኛ ሸህ መሐመድ ዘይን ዘህረዲን ሸህ መሐመድ ፈረጅ ባሉበት በተገኙበት የመክፈቻ ፕሮግራም ነበረን። እሱም መክፈቻ ፕሮግራም እነሱ ባሉበት እነሱ ናቸው የከፈቱት። ትልልቅ አሊሞች ትልልቅ ኡስታዞች ባሉበት ነው የምስረታ ፕሮግራሙ የተከናወነው። እዛ ልክ ነው እየሰራ ነው ያለ ነው ይር እንሻ መልካም እዚህ ሶሻል ሚዲያ ላይ ከም እየተደረገ ካለው የተለየ መሰለን እሱ የሚናገረው አንደኛ ስልካ እናለዋውጥም አለ። ሁለተኛ ደግሞ ኒካህ እንዲታሰር የምናደርገው በራሳቸው ቤተሰቦች ተጠርተው ነው አለ እዛ ተጠርተው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 ይሄ ኢንሻአላህ። አንድ ደግሞ ጥያቄ አንድ መልስ አንዴ ብቻ አንዴ ታገሱኝ። እኛ ደግሞ አህለል ኸይር ስራ ነው የምንሰራው። ድርጅታችን የቲሞችን ይዛል፣ የተቸገሩ ማህበረሰቦችን ሳፖርት ያደርጋል፣ ሸሪያውን በጠበቀ ትዳር ያጋባል። እኛ ደግሞ ስናጋባ ምንም አይነት ኮሚሽን፣ ምንም አይነት ክፍያ አናስከፍልም። አህለል ኸይር ስራ ነው የምሰራው ድርጅታችን። ምናውጭ ሌላ ምንም ባላህ ዘንድ ተቀባይ የሆነ ሃይማኖት የለም እነዲን እንደላህ እስላም ብለዋል፣ አላህ ሱብሃነሁ ወተዓላ አልዮም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም አል ኢስላመ ዲና። ያ አዩሀ አለዚነ አመኑ እተቁላህ ሐቀ ቁቃቲህ ወላተሙቱነ ሙስሊም። ፊቴ እንዳትመጡ እንዳትሞቱ ሙስሊም ካልሆናችሁ በቀር። ትዳር በሶሻል ሚዲያ በተመለከተ አጠር ያለች መልእክት ኡስታዝ ካሚል ጣሃን ሶሻል ሚዲያ ላይ የወጣችን ሴት ሊያገባ የሚፈልግ ወንድ ለዝሙት ካልሆነ ለትዳር ህይወት አይፈልግም። ለቪዛይ መጠቀሚያ ካልሆነ በስተቀር ትዳር ብሎ ህይወት ውስጥ ልገባ ብሎ አይፈልግም። እኔ አብዛኛው ጊዜ አጅበኛል ስገልጽ ቅርታ ባገላለጽ ዱርዬ ተብሎ ከሁሉ ከብዙ ሴቶች ጋር ዞሮ ጨፍሮ ምን ብሎ ልክ ትዳር ላይ ሲፈልግ ሲመጣ እንደ ውስታዜ የመስኪን ልጅ አታገኙልኝ ሀያቱን ሊጀምር ሲል ትዳር ሊጀምር ሲል የመስኪን ልጅ አታገኙልኝ እነዚህን ስንት አመት ህይወታቸውን ያበላሻቸው ዘሩ ብሎ ማየት አይፈልግም። ስለዚህ ሴቶች ለምንድን ነው በዚህ ሀያታችሁ የምትጨርሱት? ነገ ዋስትና ማይሰጠሽ፣ ነገ አብሮች ሊኖሩ አይችልም። አካል ጋር ሲጀመር በመሰረቱ ግንኙነቱ ሀራም ነው፣ ክልክል ነው። ሀባይቤ እንደሰማችሁት ነው። የሶሻል ሚዲያ ትዳር ቢቀርባችሁ ይሻላል፣ እህቶች ይመጡና እናጋባለን ይላሉ። ከዛ በኋላ ው አንቺ ምንድን የምትፈልጊው አንተ ምንድን የምትፈልገው፣ ከዛ በኋላ ኢንቦክስ ላይ ከዛ በኋላ የመጣውን ችግር እያየ ነው ነው። አሁን ስለዚህ ይቅርባቸው። የሚፈልግሽ በህላል መጥቶ ቤትሽን አንኳክቶ ሽማግሌ ልኮ ይውሰድሽ። ስለዚህ ይሄ ነገር መቆም አለበት። ቪዲዮን ሼር አድርጉት፣ ድዊት አድርጉት። ይህን ቪዲዮ ሸር ካደረጋችሁልኝ ዶ አረግላችኋለሁ። እንደው አላህ ይህንን ቪዲዮ ሼር ያደረገልኝ ሰው እንደው አላህ ሙሉ ጤናውን አላህ ይስጠው። እንደው ችግር አያገኘው። እንደው ችግር አያገኘው። እንደው ችግርን አላህ ከስሩ ንቅል አድርጎ ማግኘትን ጤናን አላህ ይወፍቀው። ይሄን ቪዲዮ